እሬቻ የባዕድ አምልኮ ነው። የባዕድ አምልኮ ነው። እሬቻ ክርስትና የባዕድ አምልኮ ነው። እኔም ጥያቄ እኮ እኔም ልሽ አሁን መንገድ ላይ ብዙ የክርስትና ምስሎች እናያለን እና በሱ ብዙ ሰዎች ያምናሉ። የከሌ ምስል ነው የከሌ ምስል ነው ተብሎ እና እሱን ሰዎች ሪሊ ያምናሉ ነው ብሎ እና የባዕድ አምልኮ ነው። እሱ የጣዖት አምልኮት ነው። እኔም ልሽ፣ አንዱ ሃይማኖት አንድ ቢሊፍ ሲስተም ከሌላው የሚበልጥበት መንገድ የለውም። ሁሉም ይህንን ዓለም በፈጠረ አምላክ ነው የሚያምነው። የለም፣ የኔ ይበልጣል የምሉ ሰዎች አሉ። የኔ ዘመናዊ ነው፣ ያንተ የኋላ ቀር ነው። እኔ ያው የኔ የሆነው የኋላ ቀሩ የእኔ እስከሆነ ድረስ አንቺ ነሽ የኋላ ቀር የምትዩ እንጂ ለእኔ ኋላ ቀር አይደለም፣ ለእኔ ፈጣሪዬ ነው። እና አምልኮ የሚባለው አማርኛ አጸያፊ ነው። አባቶቻችን ጊዜ ወንዶች አንድ መቶ ወንድ በዚህ ወደ ወንዝ ይነዳል። አንድ መቶ ሴት በዚህ ወደ ወንዝ ይነዳል። አንድ በማይታወቅ ቋንቋ አንድ ነገር መርመር ያደርጋል ቄሱ። አንድ እፍኝ ውሃ እነዚህ ላይ ወሩሮ፣ አንድ እፍኝ ውሃ ወንዶቹ ላይ ወሩሮ፣ ከዚህ መልስ ወልደ ማርያም፣ ከዚህ ወለተ ማርያም እያለ ነበር የሚያጠምቀው። በሱ ነው እንግዲህ ኢትዮጵያ እና ኦሮሞ ሆኖ ኢትዮጵያዊ መሆን ይቻላል ወይ ነው ጥያቄ። እኔ ኦሮሞ ሆኜ ኢትዮጵያዊ መሆን እችላለሁ ወይ ነው እሱ። ካልተቻለ ይህ ሀገር ገና ብዙ ችግር አለበት። ዶክተር ይቅርታ ያድርጉልኝ፣ ይችን ነገር በንባድ እንድናውራት እንግዲህ፣ ሰዎች በእርሶ አረዳድ በዛ ጥምቀቱ ላይ የሚቀበሉት አማራነትን ነው ወይስ ክርስትናን? አብሶሉት አማራነትን ነው የሚቀበሉት። እንፋክት ክርስቲያን ማለት አማራ ማለት ነው፣ አማራ ማለት ክርስቲያን ማለት ነው። እኔ አርሲ ሰርቻለሁ፣ ሐረር ሰርቻለሁ፣ ባሌ ሰርቻለሁ፣ ብዙ ኦሮሚያ ውስጥ ብዙ ቦታ ሰርቻለሁ። እና እንፋክት ሃይማኖት ምንድን ነው ብለሽ ክርስቲያን የሆነውን ኦሮሞ ስጠይቅ አማራ ነኝ ነው የሚለው፣ ክርስቲያን ነኝ ማለቱ ነው። እንደዛ ነው ያስተማሩት እና ችግሩ ከዛ ነው የሚጀምረው። ስለዚህ ከኦሮሞነትሽ የሚያጸዳሽ ጥምቀቱ ነው። ከኦሮሞነትሽ ሊያጸዱሽ ነው የሚያጠምቁሽ እንጂ ኦሮሞ ሁነሽ ክርስቲያን መሆን ይቻላል ወይ? እስቲ መልካም፣ ወደ መጽሐፍ ቅዱስ እንሄድ እና ክርስትና በደረሰበት ሁሉ ሌሎች ነገሮችን እየደመሰሰ ሌሎች ነገሮችን በሙሉ ለምሳሌ ሮምን ብንመለከት የሮም ታሪክ የክርስትና ታሪክ አልነበራትም። ከኢየሱስ ክርስቶስ በፊት ሌላ ስርዓት የሚከተሉ ሌላ የአምልኮ ነገር የነበራቸው ናቸው። ግሪክም እንደዛው ናት። ክርስትና ሲመጣ በሙሉ የመጣው እያጠመቀ አህዛብን በሙሉ በአብ ወልድ መንፈስ ቅዱስ ስም እያስተማረ ሌሎቹ ነገሮች በሙሉ እየደመሰሰ አይደለም ወይ? ሮም አሁን የዛሬ ስንት መቶ ዓመት ስንት ሺ ዓመት የነበራትን መልክ ትመስላለች ወይ? ከአማራ ጋር ከሚገናኝ ክርስትና በባህሪው እየመጣበት መንገድ ይህ አይደለም ወይ ብሎ ማሰብ አይቻልም ወይ ዶክተር? ነ እኛ ሉክ እኔ አሁን የኦሮሞን ኤክስፒሪየንስ ነው አይደለ እየተነጋገር ነው ያለ። ነው የሮማ ውያንን ኤክስፒሪየንስ አይደለም። የኦሮሞን ኤክስፒሪየንስ ነው፣ ሪያሊቲ ነው አይደለም እናወራው። ስለዚህ እኔ እንደማውቀው መጀመሪያ አንድን ህዝብ ስታስገብር ሶስት ነገሮች አብሮ ይሄዳሉ። ነምበር ዋን መሬቱን ትነጥቂዋለሽ ከዛ በኋላ ደግሞ ዘ ሪዞርት ካልቲቬቲንግ ኔቲቭ ማይንድ አንጎሉን ትለውጭዋለሽ አንቺ ወደምትፈልጊው የእሱ የሆነው ነገር በሙሉ እንደ እርኩስ ታረጊውና ሌላውን ክርስትናም በይው እስልምናም በይው የራስሽን እምነት አጋነሽ ከክርስቶስ የተሰጠ ነው ከነቢይ ሙሐመድ የተሰጠ ነው ብቲ ምንም ለውጥ የለውም። ያው ፕሮስ ካልቲቬቲንግ ኔቲቭ ማይንድ የተሸናፊውን ወይም የተገዢውን አንጎል ለመለወጥ ነው። ሶስተኛው ታሪክ ነው። ታሪኩን አንቺ ነሽ የምትጽፍ ይለት እሱን ጠይቀሽ አይደል? እባርጊ የአንተ ፓስት ምን መስላል ብለሽ ከህዝቡ የሚገኘውን መልሰሽ ኦርጋናይዝ ማድረግ ሳይሆን፣ እኔ ነኝ የማውቅልህ፣ ታሪክህንም እኔ ነኝ የማውቅልህ፣ ለነፍስህም ገዢ እኔ ነኝ። የነፍስህ አባት አለ አሁነ ሁሉ ኦሮሞ ነው የነፍስህ አባት ይባላል። ዋቃስ ቦታው የቱ ጋ ነው? እንግዲህ በዚህ ሁኔታ እና አንቺ የምትይው ሮማውያን ከዛ በፊት ሌላ እንትን ባህላዊ እምነት ነበራቸው። ይሄኛው ሞደርን እምነት፣ እንደዛ የሚባል ሃይማኖት የለም። ምንድን ነው ሃይማኖት? ሞደርን ሳይሆን ያልኩት ክርስትና መንግስተ ሰማይ ለመግባት የሚከተሉበት መንገድ አይደለም ወይ? መርጫቸው አይደለም ወይ? አንድ ኦሮሞ እንዴት ነው ክርስትናን በመቀበሉ አማራም የሆነው? እንደዛ ነው የምልሽ እኮ እኔ ፈጥሬ የነገርኩሽ አይደለም። ያው ለምሳሌ አንድ ጊዜ አንድ ጓደኛ የዞሩ ምንድነው ቆጠራ የቤት ቆጠራ ያረጋሉ አንድ ኦሮሞ የሰው ቤት ዘበኛነት ይሰራል እና እዛ ዘበኛ ሆነው ሲሰራ ሄደው ይጠይቁታል የእርሶ የመጀመሪያ ቋንቋ ምንድነው ኦሮምኛ ይላቸዋል የተወለዱት ምን የአባቶ የእናቶ ኤትኒሲቲ ይጠይቁታል ኦሮሞ ኦሮሞ ኦሮሞ ብሎ ይመልሳል። መጨረሻ ላይ ሃይማኖትስ ምንድን ነው ሲሉት አማራ ነኝ አለ። እና ይሄ ነንኝ የፈጠርኩ ይሄ ነው። አይ ዶንት ኖው ይህንን እንዴት እንደፈጠሩት እኔ አላውቅም፣ ግን በቴዎሬቲካሊ ስታዩ ማንኛውም በቅኝ ሀገር የሚያዝ ህዝብ ሶስት ነገር ይደረግበታል። አንዱ ኦኪፖሽን ኦፍ ፊዚካል ስፔስ ይባላል። መሬቱን ይወሰድበታል። ከዛ ዶሜስቲካሽን ኦፍ ደ ኔቲቭ ማይንድ ይህ የተገዢውን አንጎል ትለውጭ ያለሽ በክርስትና በዩ በእስልምና በዩ ብቻ የገዢሽን ሃይማኖት እንዲትቀበይ ያደረጋለሁ ፐርስዌሽን ይሁን በማግባባት ይሁን በጥፊ በቃልቾ ይሁን ብቻ እንድትቀበይ ያደርጋሉ። እና ከዛ በኋላ ኢንፋክት በእኛ ልጆቹ ነን አማራ መሆን የተሻለ ሰው መሆን እንደሆነ ተደርጎ ኦሮሞዎች ስማቸውን ይለውጡ ነበር። ዶክተር ላቋርጦ ባኮ የዕብራውያን ከዕብራውያን የተነሳው መሰረቱን አድርጎ የተነሳው ክርስትና በተለይ ከኢየሱስ ክርስቶስ መወለድና፣ መሰቀል፣ መሞት ደግሞ መነሳት በኋላ ከብራውያን ነው የተነሳው ምንጩ የሚባለው ዓለምን በሙሉ ያዳረሰው ለምን ያማራ ሆነ? መነሻው እኮ የእነሱን ጠይቄያቸው። መልካም እሺ፣ እንደገና ለሌላ አንድ የመጨረሻ ጥያቄ ላስተካክልና እርስዎ ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ቃ የምሁራን ውይይት በነበረበት በአዲስ አበባ ዩኒቨርሲቲ ውስጥ ሲወያዩ አንድ ነገር አንስተው ነበረ። አማራ የሚባል ነገር የለም አራዳ ነው ያለው ብለዋል። አብሶሉ ከየት መጣተል? አማራ አይ አማራ የሚባለው እኮ ህዝቡ አይደለም። አሁን እኔ ጎጃምን፣ ጎንደርን ሰባት ዓመት ተመላልሼ እንዴት አይነት ህዝብ መሰለሽ እንዴት አይነት የተበደለ? እኛ አሁን ተበደልን ብለን እናወራለን። በደሉ ዛም አለ። ስለዚህ አማራ የሚለው አራዳው ነው የተጠቀመበት። አራዳው ተጠቀመበትና ክርስትና በአንድ ወቅት የኢትዮጵያ መንግስት ኢዲዮሎጂ ስለነበረ ያንን ከአማራ ህዝብ ጋር ያያያዙት አራዳዎች ናቸው እንጂ የአማራ ህዝብ ይህንን አርጉልኝ አላለም። አራዳው የሚያረገውን ደግሞ ናይንቲ ናይን ፐርሰንት ኦር ናይንቲ ፋይቭ ፐርሰንት ኦፍ የአማራ ህዝብ አያውቀውምም አይቀበለውምም። አማራ ክርስትናን ልክ ኦሮሞ እንደተቀበለው አርጎ ነው የተቀበለው። ግን እምልሽ ዩ ሃቭ ቱ ሪሊ ዲፍሬንሺየት ኢንስቲቲዩሽን ነው አራዳ ማለት ቤሲክሊ ከተማ ቀመስ የሆነ ከሌሎቹ ቀድሞ አድቫንቴጅ ያገኘ ጮሌ፣ አዎ ጮሌ፣ አክቹዋሊ ወረበላ፣ ሌባ፣ ጨበርባሪ ማለት ነው። አራዳ ዛሬ ግን ሌላ ምንትን ከሌኮ አራዳ ነው ማለት ከሌኮ አዋቂ ነው ማለትም ሆነዋል። ግን አራዳ አዋቂ አይደለም። አራዳ ጨበርባሪ ነው። የማያውቀውን አስመስሎ የሚናገር ነው። እውነትን የማይቀበል ነው። እውነትን የሚፈራ ነው። ስለዚህ የአማራ ሕዝብ ከዚህ ጋር መምታታት የለበትም። የአማራ ሕዝብ ድንቅ ሕዝብ ነው። እኔ አይቻለው። ክቡር ሕዝብ ነው። የተበደለ ሕዝብ ነው። ለማንኛውም ኢትዮጵያዊ እንግዲህ ሁሉም ያምነው በፈጣሪ ነው ብለዋል። እርሶ እርሱ በኢየሱስ ክርስቶስ ያምናሉ? ዋይ ሹዳይ። ጥያቄ ጥሩ ጥያቄ አይደለም። አምናለሁ፣ አላምንም። አይ ዶንት ሪሊ ኖ። አንቺ ታምኛለሽ? አንተ በክርስቶስ ታምናለሁ አልሽኝ። እንዴት ማመኔን የማውቀው አንቺ ለዚህ ነው እርጅኝ ለማለት። እኔ ማምነው በዋቃ ነው። ዋቃ በኦሮሞ አባዱጋ ይባላል። አባዱጋ ማለት የእውነት የእውነት አባት ነው የሚባለው እና ኦሮሞ እውነት ኢንፋክት እውነት የእግዚአብሔር ልጅ ነው ይላል፣ የዋቃ ልጅ ነው ይላል ያ እውነት ከሆነ ኢየሱስ ክርስቶስ የምትሉት እሱን ከሆነ የሚገናኝበት እንትን አለው። ነገር ግን እኔ አሁን አንቺ የምትይ ኢየሱስ ክርስቶስ ግሪክ ቃል ነው ኢየሱስ ሂብሩ ነው እና እኔ እንዴት እንዳገናኘትም አላውቅም። እና እኔ እምነት ቴዎሎጂሽን ተመራምሬ አይደለም እንደ ተራ ሰው ደግሞ እቀበላለሁ፣ አልቀበልም የሚልም እንትን የለኝም። እኔ ለምን አይሃፍ ሜተድ አምናለሁ፣ እሱን አውቃለሁ። እኔ ውስጥ ነዋ እሱ ያለው። በእኔ ውስጥ ዋቃ ፓርቲክለራይዝድ ሆኖ ገመቹ ሆኖ ነው ያለው በኦሮሞ አመለካከት